ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። ዘላቂ ሰላም ለማስፈን እየሰራ መሆኑን የላይ አርማጭሆ ወረዳ ሰላምና ጸጥታ ጽህፈት ቤት አስታወቀም። ሰላም ለማስፈን በሚደረገው ጥረት የህብረተሰቡ ተሳትፎ ጉልህ መሆኑን ጽህፈት ቤቱ ገልጿል። ተጨማሪ ዘገባ አለን። ታዳጊ ሀገራት በድህነታቸው እንዲቀጥሉ ከሚያደርጋቸው የልማት መሰናክሎች መካከል አንዱ የግጭት ወጥመድ እንደሆነ የንግድና ምጣኔ ሀብት ባለሙያዎች ሲናገሩ ይደመጣሉ። በተለይም የእርስ በርስ ግጭት ባለባቸው አካባቢዎች ዘርፈ ብዙ ጉዳትና ውድመት ይደርሳል። ይህን ለማስቀረት የችግሩን አሳሰቢነት ተረድቶ ዘላቂ ሰላም ላይ አተኩሮ መስራት ከዜጎች የሚጠበቅ ተግባር ነው። አቶ ደፍሬ አለምነህና አቶ ዘመነ አበይ በላይ አርማጮ ወረዳ የሀገር ሽማግሌዎች ናቸው። ሽማግሌዎቹ እንደሚሉት ዘላቂ ሰላም እንዲሰፍን የበኩላቸውን ኃላፊነት እየተወጡ ነው። ሁሉም ተባብረን ጸጥታውም አስተዳደሩም፣ ሁሉም የሀገር ሽማግሌውም፣ የሃይማኖት አባቱም በጋራ ነው የምንሰራው። ወጣቱ ጭምርት በጋራ እየሰራን የተጣላን እያስታረቅነ የወጣውን የቅርታ እያስጠየቅነ የተበደለን እያስካስነ ከዚሁ ደረጃ ደርሰናል። አሁንም ያው እንቀጥላለን። እኔ ሰላም እንዲመጣ የተጣላ ሰው በማስታረቅ ገንዘብ የወሰደ እያስመለስኩ ብዙ ነገሮች በሽምግልናነት እያስታረቁ እያስማማው ነው ምኖሩ። በወረዳ የጸጥታ አባል የሆኑት አቶ ሞላ ዘመንና አቶ አባተ እንዳለው በበኩላቸው ለአካባቢያቸው ሰላም መስፈን ቁርጠኛ መሆናቸውን ተናግረዋል። በብሎክ ነው እስከ አርባ ምናምን ብሎክ አለና የተቀባበልን ነው የምንጠብቀው። ሰላም እንዲሆን ከተፈለገ ሁላችንም ጠንክረን ከጠበቅን ሀገራችን ሰላም አድርገን ወደ ልማት እንቀጥላለን ብዬ ነው የማስበው። እኔ እንደ ራሴ ቆርጬ ነው የምንጠብቀው ዘላቂ ሰላም እንዲመጣ። እንግዲህ እንደሚታወቀው የትክል ድንጋይ ህዝብ በብሎክ ተከፋፍሎ ከባለ መሳሪያው ጋር ጀሌ ባለ መሳሪያ ጋር ተቀናጅቶ ከአንድ ሰዓት እስከ 12 ሰዓት እየተጠበቀ ነው ያለው። እኔ እንደ ግለሰብ የትክል ድንጋይ ዜሮ አንድን የህዝብ ኃላፊነት ተቀብዬ እያስተባበርኩ ነው የምገኘው። በላይ አርማጩ ወረዳ አስተማማኝ ሰላም እንዲሰፍን በትኩረት እየተሰራ መሆኑን የተጠቀሱት የወረዳው ሰላም ና ጸጥታ ጽሕፈት ቤት ኃላፊ አበባ አስሬ ማህበረሰቡን ከጸጥታ መዋቅሩ ጋር በማስተሳሰር ለዘላቂ ሰላም እየተሰራ ነው ብለዋል። አሁን ያለውን ሰላም አስተማማኝ ሰላም ለማድረግ ማህበረሰባችን ከጸጥታ አካሉ ጋር አብሮ ተቀናጅቶ እንዲሰራ ና በተለይ ጸጥታ ተቋሙ ፖሊስ፣ ምንሻ ስተ ጸጥታ የህዝባችን ዘላቂ ሰላም ለማረጋገጥ በቁርጠኝነት ርብርብ ሲያደርግ እና በዛ ልክ ሆኖ ሲገኝ የወረዳችን ሰላም አስተማማኝ የሚሆንበት ሁኔታ ይፈጠራል ብለን ነው። በዛ ልክ አስበን እየሰራ ነው ያለነው። በከተማው በብሎክ አደረጃጀት እየተሰራ ባለው ተግባርም የተሻለ ለውጥ እየመጣ መሆኑን ኃላፊው አስረድተዋል። የከተማ ብሎክ አደረጃጀት የሚባለውን ነገር ተግባራዊ አድርገናል። አርባ ሶስት ብሎክ አደረጃጀት ነው ያለ። የብሎክ አደረጃጀቱ ያስገኘው ውጤት ወደ 129 ወንጀለኛ የተያዘበት ሁኔታ ነው ያለ። ከዚህ 129 ወንጀለኛ ወደ አስራ ሰባት የሚሆኑ በተጨባጭ ምርመራ ተጣርቶባቸው በፍርድ ውሳኔ ያገኙ ናቸው። ከዛ ውጭ የሆነውን ደግሞ አስተዳደራዊ የምክር አገልግሎት እየተሰጠ ከጥፋታቸው እንዲታቀቡና ካልተፈለገ እንቅስቃሴ እንዲታቀቡ እየተደረገ የተለቀቀበት ሁኔታ ነው ያለው። በላይ አርማጭሆ ወረዳ ያለውን አንጻራዊ ሰላም ዘላቂ ለማድረግ ማህበረሰቡን ያሳተፈ ስራ እየተከናወነ መሆኑን አቶ አበበ ካሚኮ ጋር በነበራቸው ቆይታ አብራርተዋል። የመንገድ መሰረተ ልማት ተደራሽነት ለማስፋት ማህበረሰብ አቀፍ የልማት ስራዎችን እያከናወነ መሆኑን የጭልጋ ወረዳ አስተዳደር ገለጸም። የወረዳ አስተዳደሩ የመንገድ ተደራሽነት ችግር ለመቅረፍ እየሰራ ያለውን ካይከል ቤዛሆ መቀነት መንገድ በገንዘብና በጉልበት እገዛ እያደረጉ መሆናቸውን የወረዳው ነዋሪዎች ተናግረዋል። ደስታ ካሳ ተጨማሪ ዘገባ ይዟል። የመንገድ መሰረተ ልማት ዜጎች ማህበራዊ ፖለቲካና ኢኮኖሚ ጉዳዮቻቸውን በፍጥነት ለመከወን የሚያስችል መሆኑን ሙን ነው ታዲያ ይህ የመንገድ መሰረተ ልማት አስፈላጊ ሆኖ እንጂ በጭልጋ ወረዳ ከሚገኙ 25 ቀበሌዎች 11 በላይ የሚሆኑ ቀበሌዎች ከወረዳው ጋር የሚያገናኝ የመንገድ መሰረተ ልማት ያልተዘረጋላቸው መሆኑን የወረዳው ዋና አስተዳዳሪ አቶ አዛነው አደባ ገልጸዋል። በወረዳችን ወደ 25 የሚሆኑ ቀበሌዎች ያሉ ሲሆን ይህን ያህል ቀበሌዎቻችን ከወረዳ ማዕከል ጋር የተገናኙ ናቸው ማለት አይቻልም። በአጋጣሚ ተጠቃሚ የሆኑት ኢንተርናሽናል መንገዱን ከጎንደር መተማ የሚሄደው ኢንተርናሽናል መንገድ መነሻ በማድረግና በሚያልፍባቸው ቀበሌዎች ካልሆኑ በስተቀር ራሱን ችሎ ለማገናኘት ተብሎ ብዙም የተሰራበት ነገር ካለመኖር ጋር በተያያዘ አሁን ባለው ሁኔታ ከአስራ አንድ ቀበሌዎች በላይ ምንም አይነት ከወረዳው ማዕከል ጋር የሚገናኙ ቀበሌዎች አይደሉም። ያለውን የመንገድ ተደራሽነት ችግር ለመቅረፍ የወረዳው አስተዳደር ከማህበረሰቡ ጋር በመተባበር ከይከል ቤዛው መቀነት ቀበሌ መንገድ መሰረተ ልማት ግንባታ እየከወነ ይገኛል። ይሁን እንጂ ከይከል ቤዛው መቀነት ቀበሌ ያለው የቦታ አቀማመጥ አስቸጋሪ መሆኑ ወላድ እናቶችና ህሙማን ተገቢውን የህክምና አገልግሎት ለማግኘት አስቸጋሪ እንደነበር ነዋሪዎቹ ያስታውሳሉ። ከዚህ በፊት የነበረው በጣም አስቸጋሪ ነበረ። ወላዶችም ሆነ መንገደኞች በሙሉ ተሰቃይተው ነበረ። በሰው ሸክም ነበር የሚሄደው። ወረዳችን ለመግባት ሶስት ሰዓት መንገድ ነው ሲያስጉዘን የነበረ። ከዛ ግን የነበረው ውጣና ወረዱ በጣም አስቸጋሪ ነው የነበር። የተጀመረው የመንገድ መሰረተ ልማት ለማህበረሰቡ ደስታ የፈጠረ ነው ያሉት ነዋሪዎቹ፣ የተጀመረው መንገድ በጥራት ይሰራልን ሲሉ ጠይቀዋል። አጀማመሩ በጣም ደስ ብሎናል። ግን ወደ መጨረሻዎች ላይ መሀል ላይ ደግሞ እንደተጀመረ የውሃ ተፋሰሶች ሂደቶች፣ ጥራቶች፣ ሁኔታዎች በሙሉ በስርዓት ካለቁልን በሙሉ ተስፋ እኛም ደስ ነው የሚለን። የደስታ መጀመሪያ ነው ሆኖልን ያለው በገንዘብና በግሎት እንደደከም ነው። ጥራት ያለበት እንዲሆን፣ ቦታዎች ሰፋ ብለው እንዲሰሩልን፣ ዱሽ ቦይ እንዲበጅልን፣ ያውም የአሁኑ ማሽን ደካማ ነው፣ ሌላ ማሽን ባለዘልበት መጥቶ የጎደለው ሁሉ እንዲስተካከልልን የሚል የህዝጉ ሮርሳና ጉጉት አለው። የአይከል ቤዛሆ መቀነት የመንገድ ግንባታ 195 ኪሎ ሜትር እንደሚሸፍን የገለጹት የወረዳው መንገድ ትራንስፖርት ጽህፈት ቤት ኃላፊ አቶ ጸጋ ሰፌ የመንገድ ግንባታው በጥራት ለማጠናቀቅ እየሰራን ነው ብለዋል። ጥራቱን የጠበቀ መንገድ ለመገንባት አሁንም ቢሆን ይሄ ገና ግርድፍ አሰራር ነው። ገና ድሽቦቹም ያው መፋሰሻዎቹም ያልተሰሩበት ነው። ገና በጅምሩ ነው እንትን ያረጋና ገራገንቲም የምንደፋበት ተፋሰስ የምናዘጋጅበት ሁኔታ ያለ ነው። የቤዛሆ መቀነት አይከሌ መንገድ ግንባታ አምስት የሚደርሱ ቀበሌዎችን ተጠቃሚ የሚያደርግ መሆኑን የወረዳው ዋና አስተዳዳሪ አቶ አዛነው አደባ ገልጸዋል። ወደ አምስት የሚሆኑ ቀበሌዎች ህብረተሰብ ሊጠቅም የሚችል መንገድ ነው። በእኛ አሳቤ በዚህ ዓመት እንኳን ማጠናቀቅ ባንችል የቅየሳራ ስራዎችን ጨርሰን የክልሉ መንግስትን ማገዝ ከቻለ ዳዛ የሚባል ቀበሌ ድረስ እሱነን ማድረስ ነው የምንፈልገው። የካንሰር በሽታ ያጋጠማቸው ህጻናት አስፈላጊውን ህክምና እንዲያገኙ በወቅት ወደ ጤና ተቋማት መውሰድ እንደሚገባ በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የህፃናት ካንሰር ህክምና ማዕከል አስታወቀም። ልጆቻቸው በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ተገቢውን ህክምና በማግኘታቸው በጤናቸው መሻሻል መታየቱን ወላጆች ተናግረዋል። ያየፈንቴ ተጨማሪ ዘገባ አለው። አቶ አኞ ባዩና ታረቀ ሙጬ ከምዕራብ ጠለምት ወረዳና ከጢስ አባይ ባህር ዳር ዙሪያ ወረዳ ወደ ጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የካንሰር ሕክምና ለልጆቻቸው ለማግኘት መጥተው ነው ያገኘናቸው። ወደ ሕክምና ተቋም ከማምጣታቸው በፊት ወደ ባህል ሕክምና ቢሄዱም መፍትሄ እንዳላገኙ ያነሳሉ። በመሆኑም ወደ ሕክምና ተቋማት ልጆቻቸውን በማምጣታቸው ጤናቸው ላይ መልካም የሚባል ለውጥ አግኝተዋል። እንደ ቁርጠትና ወይም ደግሞ እንደዚህ እንደወስፋት መጮህ እያለ በሽታው ተከሰተ። ሕክምና ላይ ያው ወስፋት ይመስላል ምናምን ብለው ሽሮፕ ሰጡን። ሊሰራ አልቻለም። ሰውነቷ አበጠ። ከቀን ወደ ቀን እየቀነስ እየቀነስ ነው። ዶክተሮች በሙሉም በጣም ጥሩ ቅብና ጥሩ ትብብር አደረጉልን። እቺ ህፃንም የዳንስ በርስ የዳንስ መሽ ቁጥ ቁጥር ለካ እንዲህ አለ ተስፋ ነው አለ ነው ለካ እንዲያው ሰው ዝም ብሎ በቸልትነት ብዙ ሰው ይጎዳ ያለ በየ ሀገር መንደራችን እያልኩኝ አሁን ለክትትል የመጣሁት እንጂ መድኃኒቱን ያው ጨርሻለሁ ማለት ነው። ደግሞ ሲጀምራት ምግብ ነው የቀነሰ መጀመሪያ ማለት ነው። ከዚያ ደረቷ ላይ ድቅድቃት የሚል ነገር ላይ ወደ ሕክምና ወሰድኳት፣ ወደ አቅራቢያው ጤና ጣቢያ። ምግብ ስትቀንስ ለወፍ ምናምን እየተባለ ምግብ ይከለከላል ይባላል፣ በባህላችን ማለት ነው። ያ እንደሆነ እያሉ ሕክምና ከመውሰዴ በፊት የአንድ ሳምንት የሚሆን በዛ ምክንያት አችን ቤሳል ወስደ ቆይቻለሁ። መድኃኒት እየወሰደ ነው እስካሁን ያለን እንጂ አሁን ተሽሎኛል፣ በደንብ ድኛለሁ እያለች ነው። ወደ ሕክምና ተቋማት በወቅቱ ወስዶ ሕክምና ማግኘት ልጆችን ከሞት መታደግ እንደሆነም ያነሳሉ። ተስፋ እንዳይቆርጥ እንደው ታክሞ የመዳን እድል እንዳለ እችን ህፃን ታስተምራችኋለች ብዬ ልናገር በጣም እንደው ይገፋፋኛል ማለት ነው አስታሙ የመዳን እድል ያለ መሆኑ ከኔ የተማሩ ወንድሞቼ እንዲያው ተስፋ ትቁረጡ። እኔ ተስፋ ታገኛለህ የሚል ግምትም የለኝ ነበር። አሁን ግን ደህና ስትሆነ እንግዲህ ለሌሎችም ላሉ ቤተሰቦችም ማስተምራለሁ የሚል ነው ሀሳቤ። ህጻናት በተለያዩ ምክንያቶች ለካንሰር በሽታዎች እንደሚጋለጡ ያነሱት በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የህጻናት የካንሰር ሕክምና ባለሙያ ዶክተር ሙላት አስራደ በወቅቱ ሕክምና ካገኙ የመዳን እድላቸው ሰፊ መሆኑን ጠቁመዋል። ብዙ ጊዜ የሚታዩ የካንሰር አይነቶች አሉ። አንደኛው የደም ካንሰር የምንለው ከመቅኔ ተነስቶ ወደ ደም የሚሰራጭ ነው። ሌላኛው ደግሞ ከተለያየ ሰውነታችን ክፍል ተነስቶ ሰውነትን ሊያጠቃ የሚችል የካንሰር አይነት አለና ምልክቶቹ ይታወቃሉ። አሁን ለምሳሌ አንድ ታካሚ ሙቀት ሊኖረው ይችላል። ብዙ ጊዜ የሚታሰበው ወባ ሊሆን ይችላል፣ ቲቪ ሊሆን ይችላል፣ ወይም ደግሞ ኢንፌክሽን ሊሆን ይችላል። ስለዚህ እነሱ ታክመው አልድን ካሉ ወይም ደግሞ ሌሎች ተጨማሪ ምልክቶች ካሉ ወደ ጎንደር የህጻናት ካንሰር ህክምና ሪፈራል ቢደረጉ ቶሎ የመዳን ድላቸው በጣም ከፍ ይላል ማለት ነው። ከዛ ውጭ ግን መነሻው ይሄ ነው ተብሎ አይታወቅም ማለት ነው። ለህሙማን የተለያየ ህክምና እንደሚሰጥ ያነሱት ዶክተር ሙላት በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የሚሰጠው የህፃናት የካንሰር ህክምና በአማራ ክልል ብቸኛ ማዕከል መሆኑን ገልጸዋል። እንደ አማራ ክልል ያለው ጎንደር ነው፣ የህጻናት ህክምና የካንሰር ህክምና አምስቱም፣ የጎንደር ዞኖች ከጎጃም ከቤንሻንጉል ጉምዝ እንኳ ሳይቀር የመጡ ታካሚዎች አሉ። ካንሰር መታ ከሚችል ነው፣ ከታከመ መዳን የሚችል ነው። በተለይ ደግሞ የህፃናት ካንሰር ታክሞ የመዳን ድሉ ከፍ ይላል። ምክንያቱም የህፃናት አንደኛው መድኃኒቱን የመቋቋም አቅማቸው ራሱ በሚገርም ሁኔታ እድሜያቸው ከአንድ አመት እስከ አስር አመት ያሉት በተለየ ደግሞ መድኃኒቱን ይቋቋሙታል ማህበረሰቡ ህጻናት የተለያዩ የህመም ምልክቶችን ሲያሳዩ ወደ ጤና ተቋማት በመውሰድ ህክምና እንዲያገኙ ማድረግ እንደሚገባቸው ዶክተር ሙላት ይመክራሉ በምዕራብ ጎንደር ዞን ሀገር አቀፍ ፈተና የወሰዱ የ12ተኛ ክፍል ተማሪዎች በጸጥታ ችግር ውስጥ ሆነው ውጤታማ መሆናቸውን ተናገሩም በባለፈው የትምህርት ዘመን የጸጥታ ችግር በመማር ማስተማር ሂደት ላይ እንቅፋት በመሆኑ ሀገር አቀፍ ፈተና ላይ በተፈለገው ልክ ውጤት አለመምጣቱን የምዕራብ ጎንደር ዞን ትምህርት መምሪያ ገልጿል። ለዝርዝሩ ኤልያስ ጋሻው። በምዕራብ ጎንደር ዞን ትምህርት መምሪያ ባለፈው ዓመት በጸጥታው ችግር ውስጥ ሆነው የአስራ ሁለተኛ ክፍል ተማሪዎች ሀገር አቀፍ ፈተና እንዲወስዱ ተደርጓል። ከአንድ ሺህ በላይ ተማሪዎች ፈተና የወሰዱ ሲሆን የተወሰኑ ተማሪዎች የዩኒቨርሲቲ መግቢያ ውጤት አምጥተዋል። ተፈትነው ካለፉት ተማሪዎች መካከል የተሻለ ውጤት ያመጡ ተማሪ ኤስቲሜድን መሐመድ እና ሳምራዊት አስምሮ ናቸው። የነበረውን ጫና ተቋቁመው ለውጤት መብቃታቸውንም ተናግረዋል። ውጤቴም አራት መቶ ነው እንደዚህ በማምጣቴም ደስተኛ ነው። በመደበኛው ክላስ በደንብ በመከታተል ያልገቡኝን ጥያቄዎች ደግሞ ከክፍል ውጭ በመረዳዳት ላይብራሪ ደግሞ ሪፈር በማድረግ ለዚህ ውጤት በቅቻለሁ። ያመጣውት ውጤትም 361 ሲሆን በዚህ ውጤት ደግሞ በጣም እጅግ ደስተኛ ነኝ። የተለያዩ ጥያቄዎችን በተለያዩ አመቱ የመጡ ጥያቄዎችን ከስር ከስሩ ሰራ ነበር። የስነ ልቦና ጫናን ተቋቁመው ለውጤት መብቃታቸውን ጠቅሰው የመምህራንና የወላጅ እገዛ ከፍተኛ እንደነበርም ተናግረዋል። ከኔ የበለጠ የመምህራንና የወላጅ እገዛ ከፍተኛውን ሚና ተጫውቷል። ጊዜያችን እንዳናባክን በደንብ እየተቆጣጠሩ የመከሩና በስራ ጫና ሳያደርጉ ወደ ትምህርታችን ላይ እንድናተኩር በደንብ ረድተውኛል። ትምህርት ቤታችን ባሉ መምህራኖች የተለያየ ልዩ ልዩ ድጋፎች ሲደረጉልን ነበር። ለምሳሌ ሆን አዳር ጥናት እንድናጠና፣ እንዲሁም ጓደኞቻችን ጋር በመገናኘት የተለያዩ ጥያቄዎችን እንድንሰራ ያደርጉን ነበር። በምዕራብ ጎንደር ዞን የገንዳዋ ከተማ አስተዳደር የመተማ አጠቃላይ ሁለተኛ ደረጃ እና መሰናዶ ትምህርት ቤት መምህር ታበቂ ልሻወቀ እንደተናገሩት ተማሪዎች የተሻለ ውጤት እንዲያመጡ ጥረት መደረጉን ጠቅሰው በቀጣይ ለሚፈተኑ ተማሪዎች የተጠናከረ ስራ ይሰራል ነው ያሉት። የቱቶሪያል ፕሮግራም ተዘጋጅቶ በትምህርት ጽህፈት ቤት በኩል በሳምንት ሶስት ቀን እንሰጥ ነበር። ሁሉም የሚሰጡ የሚፈተኗቸውን ትምህርቶች ማለት ነው። በዚህ ሁኔታ ላይ እንግዲህ እንዲያርገን አዘጋጅተናል ብዬ አስባለሁ። ስለዚህ በዛ ወይ ነው። በቀጣይም አግዛለሁ እየማስበው ማለት ነው። ባለፈው ዓመት የጸጥታው ችግር በመማር ማስተማር ሂደት ላይ እንቅፋት ሆኖ እንደነበር የምዕራብ ጎንደር ዞን ትምህርት መምሪያ ኃላፊ አቶ ደሳለኝ አያና ገልጸው ተማሪዎች በተፈለገው ልክ ውጤት አለማምጣታቸውንም ገልጸዋል። እንደሚታወቀው የአስራ ሁለተኛ ክፍል ውጤት ከዚህ በፊት በነበረው የትምህርት ስርዓት ጉድለት ለከፍተኛ የውጤት ማሽቆልቆል የተፈጠረበት ነበር። ከዚህ በላይ ደግሞ የወቅቱ የጸጥታ ችግር ሲጨመርበት አሁንም ውጤቱ እንደገና ተጨማሪ ችግር የተፈጠረበት ሁኔታ አለ። በተያዘው የትምህርት ዘመን የአካባቢው ሰላም በመመለሱ ተማሪዎች የተሻለ ውጤት እንዲያመጡ በቂ የቅድመ ዝግጅት ስራ እየተሰራ መሆኑን የገለጹት የመምሪያው ኃላፊ የመምራን እገዛ ተጠናክሮ ይቀጥላል ብለዋል። የተሻለ የመማር ማስተማር ሂደት እንዲኖር አድርገን በልዩ ትኩረት በዚህ ዓመት የተሻለ ውጤት ለማምጣት አቅደን በቅድ እየሰራን ያለበት ሁኔታ አለ ማለት ከመምህራን ምደባ ጀምሮ የተሻለ ውጤት ያላቸው መምህራኖች፣ የተሻለ ትጋት ያላቸው መምህራን፣ የተሻለ ብቃት ያላቸው መምህራን እንዲያስተምሩ አሁን ምደባ የተስተካከለበት ሁኔታ አለ ማለት ነው። በምዕራብ ጎንደር ዞን ባለፈው ዓመት የ12ተኛ ክፍል ሀገር አቀፍ ፈተና ከተፈተኑት ከ1090 በላይ ተማሪዎች መካከል 93ቱ ተማሪዎች ማለፋቸው ተገልጿል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።